ብፁዕ አቡነ አብርሃም እና ብፁዕ አቡነ ጴጥሮስ የአገልግሎት ዘመናቸውን ጊዜያቸውን ጨርሰው ስልጣናቸውን ለቀዋል። ይሄ ሌላ ምንም የሚያስብል ነገር የለም። እንዲህ ተደፍተው ስልጣናቸውን ተቀብለው ነበረ። ኃላፊነቱ ሲወድቅባቸው ብፁዕ አቡነ አብርሃም የባህር ዳር የምዕራብ ጎጃም እና የሰሜን ጎጃም ሀገረ ስብከት እንዲሁም ብፁዕ አቡነ ጴጥሮስ የሰሜን አሜሪካ ሀገረ ስብከት ሊቀ ጳጳስ ስልጣናቸውን የዋና ፀሐፊነትና እና የስራ አስኪያጅነት ስልጣናቸውን ተቀብለው ነበር። ሁላችንም እያየን ማለት ነው። ደስ የሚለው ነገር ብዙዎችም ሊቃውንት ጽፎበታል። የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅና ዋና ጸሐፊ መሆን ቦታው ራሱ እንደሚፈለግ፣ እንዲፈለግም፣ እንዲወደድም ሰዎች እንዲራኮቱበትም ካደረጉት ሰዎች መካከል ሁለቱ ናቸው። በሆነ በወቅቱ ደግሞ የገጠማቸው የኦሮሚያ ቤተ ክህነት መፈጠርን አስከትሎ ያደረጉት ተጋድሎ የሚናቅም አይደለም። እንግዲህ አሁን እነሱ ጊዜያቸውን አብቅቶ ወጥተዋል። ባጠፉት ስራ ቢጠይቃቸው እግዚአብሔርና ታሪክ ይጠይቃቸዋል፣ ይወቅሳቸዋል። ባለሙት ስራ ደግሞ ታሪክና እግዚአብሔር ትውልድ ሲመርቃቸው ይኖራል። አቅማቸው በፈቀደ መጠን ሰርተዋል። አቅማቸው በፈቀደ መጠን አገልግለዋል። ይህን በዚህ የሚይዛለን ስህተት ነው። ይህም ባያረጉ ይህም የምንለው ነገር ቢኖርም እሱ በታሪክ ሲተረክ የሚኖር እንጂ አልፏል ማለት ነው። ከዚህ ውስጥ ብፁዕ አቡነ ጴጥሮስ ያው ብፁዕ አቡነ እነ ብፁዕ አቡነ ሳዊሮስን መስመር አልፈው ስለተች መስፈር አልፈው እንትን ስላሉ ተቀጥተዋል። ይህ ሰውዬ አገር እንዳይገባ ተብለው ተቀጥተዋል። ከዚያ በኋላ ደግሞ አሁን ጦርነትም ካለ ምንም ካለ ውጭ ያለውን ደግሞ እንዳያስተባብሩብን በሚል ሂሳብ ምንም እንዳትናገር ምንም እንትን እንዳትል ድምፅ እንዳይሰማ በሚል መጥተዋል። በፊት አሜሪካዊ ስለሆኑ ነው ያላስገባ ናቸው ብለዋል። አሁን አሜሪካዊ ብትሆን ለአና ግባ ግን እንቅፋት እንዳትፈጥር ብለዋቸው ያው ገብተዋል ማለት ነው። ግን አንድ ቪዲዮ አይተን እንመጣለን። ብፁዕ አቡነ ማኖና አቡነ ሳዊሮስን በዚህ መጠን ነበረ ሲተቹ የነበረው፣ ትንሽ እንስማቸው። አቡነ ሳዊሮስ ለስራ አስኪያጅነት ከአቡነ አብርሃም ጋር ተወዳድረዋል። እሳቸው ቢያልፉ ብሔር አልነበረም፣ አይደል? እሳቸው ቢያልፉ ኑሮ ስራ አስኪያጅ ቢሆኑ በቃ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትክክል ናት። ሲወድቁ ምን ይላል? እየተመራ መሆኑ በግልጽ እያሳየን ይገኛል። ይህንን ግልጽ ለማድረግ ከተፈለገ የዘንድሮው የ2014 የግንቦት ርክበ ካህናት የጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ ምርጫ ሲካሄድ ለሁለተኛ ጊዜ ምን ማለት ነው? ለሁለተኛ የኦሮሞን ብፁዓን አባቶች ያገለለ እና የገፋ የመንፈስ ቅዱስ ምርጫ ሳይሆን በብሔር እጅ ብልጫ የተካሄደ መሆኑን የአደባባይ ምስጢር ነው። ይህኑ እንግዲህ እነሱ መቼ የተጻፈ ነው? ማን የጻፈው? የተጻፈው ሰኔ 16 ቀን 2014 ዓ.ም አለን የሚሉ ሰዎች ናቸው። አንድ አይነት እንትን ነው፣ ፊርማ ነው። ብዙ አንድ አይነት ፊርማ አለው። አሁን ለምሳሌ እዚህ ወደ አስር ሰዎች አሉ። ፊርማው አንድ አይነት ነው፣ አንድ ሰው የፈረመው ነው እና ይህ የአጭበርባሪዎች ቤተ ክህነት የሚሰሩ ሰዎች ናቸው። ይህንን ያደረጉት የምዕመናን ጥያቄ ነው ብለው ነው ያመጡት። የምዕመናን ጥያቄ ነው ብለው እንግዲህ አሁን አሁን ስናጠነው እርግጠኛ አደለን፣ እንደ እንትን ነው እንደ ጥርጣሬ ብለን ነው የምንወስደው። እና አቡነ ሳዊሮስ ያደራጇቸው የውጭ አርበኞች ናቸው። አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ አስራ ስድስት ነው ምናምን ድምፅ እኮ አግኝተዋል ለጠቅላይ ቤተ ዋና ስራ አስኪያጅነት ለምንድነው ሳዊሮስ ሲወደቁ? ምክንያቱም ብቃት የላቸውም። ይህን እናገራለሁ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያህል ወደ አስራ ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው ይህን ሰውዬን ቤተ ክርስቲያንም ቢይዙ እነዚህ ሰዎች ከዚያው ቀጥሎ ገንዘብ ከተንትን ብሎብናል። አዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብሰ በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ፣ ቁልቢ ቤተ ክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ እንዲ ይህን ቃል ልጠቀም ይቅርታ አድርጉልኝና ይሄ በቃ ሁሉንም ጋፎን ልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ይሄ ይሄ ልብን ያደማል። ይሄ ቤተ ክርስቲያን አሁን እዚህ ላይ ነው። እንግዲህ እነዚህ ሰዎች ቤተ ክርስቲያን ሳትሆን አይምሯቸው ውስጥ ያሉት ቤተ ክርስቲያን የሚሰጠው ጥቅም ነው። የጵጵስና ክብርና የጵጵስና ኃላፊነት ሳይሆን ጵጵስና የሚያስገኘውን ጥቅም የሚፈልጉ ሰዎች ናቸው። ብለው ነበር ያሉት በወቅቱ። እነ አቡነ ሳዊሮስ ደግሞ ሰብሰብ ብለው እግረኛው ሚዲያውን የሚለውን ጠርተውት ነበር። ጠርተውት መንግስታችን ይርዳን፣ መንግስታችን እንዲረዳን እንዲያግዘን እንፈልጋለን ብለው ነበረ። ያው ኦሮሞ ናቸው፣ መንግስቱ ደግሞ የኦሮሞ መንግስት ነው። ብፁዕ አቡነ ሳዊሮስ ይሄንን ሲሉ እንሰማቸዋለን። የኦሮሞ መንግስት እንዲረዳቸው ማለት ነው። እኛ ለወደፊት ይሄንን እውቅና እንዲሰጠን እንጠይቃለን። መንግስት ለወደፊት መንግስትን እንዲደግፈን ከኛ ጋር እንዲቆም እውቅና እንዲሰጠን እንጠይቃለን። ጥያቄያችን ብዙ ጥያቄዎች አሉ፣ መንግስትን የምንጠይቃቸው አጠቃላይ ባለው ነገር ሁሉ። ከዚህ በኋላ ጉዞችን ስንቀጥል ብዙ ጥያቄዎች አሉ። የትኛውን መንግስት ማለት ነው? የክልሉን ነው? የፌዴራሉ፣ የፌዴራሉ የክልሉንም እንጠይቃለን እና ያው ጠይቀዋል። በጠየቁት መሰረት አስቀድሞ የቅዱስ ሲኖዶስ ስብሰባ ከመጨመሩ በፊት እነ ከድር የሚባሉ ሙስሊሞች እነ ከድር አህመድ አትደንግጡ፣ ሜ 16 ላይ ነው የጻፉት ብፁህ አባታችን ብፁህ አቡነ ሳዊሮስ ስራ አስኪያጅ ሊሆኑ ነው። የደነገጠ ካለ እንግዲህ ምንም ልናደርግለት አንችልም ብለዋል። እግዚአብሔር ያው ኦሮሞ በመንፈስ ቅዱስ ተመርጧል ማለት ነው። ይሄ አስቀድመን የተናገርነው ነው። ቀጣዩ ቀጣዩ የቤተ ክህነቱ ስራ አስኪያጅ አቡነ ሳዊሮስ ናቸው ብለናል። ይሄንን ደግሞ የሰማ ነው ከፕሮቴስታንቱ ከእስላሙ ኦሮሞ ጭምር ነው የሰማ ነው፣ በተባለው መሰረት አቡነ ሳዊሮስ የጠቅላይ ቤተ ክህነቱ ስራ አስኪያጅ ሆነዋል ማለት ነው። ከስራ አስኪያጅነታቸው በፊት ወደ ሀገረ ስብከታቸው ሄደው አንድ ሕንፃ አስመርቀው ነበር። በዛ ሕንፃ ላይ የሲኖዶሱን ስብሰባ እስከ ማቋረጥ የደረሰ ነው እንደምትመለከቱት። ብፅዋን → ብፁዓን ሊቃነ ጳጳሳትን አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ አስር ብቻ ብዙ ብፁዓን ሊቃነ ጳጳሳትን ሰብስበው ብፁዕ አባታችን ሄደዋል። ለመጀመሪያ ጊዜ የኢትዮጵያ ባንዲራ ከጀርባ እንድትታይ ይሆናል። በኦሮሚያ ውስጥ የኢትዮጵያ ባንዲራ ኦረዲ ተነስቷል። የኢትዮጵያ ባንዲራ ከትግራይ ቤተ ክህነት እና ከኦሮሚያ ቤተ ክህነት ተነስቷል። ስለዚህ አሁን የመጡት አዲስ የተመረጡት ጳጳሳት እና ከውጭ የመጡት ሊቃነ ጳጳሳት ናቸው። ከውጭ የመጡት ያው እንግዲህ የአቡነ ጴጥሮስ ዕጣን እንዳይገጥማቸው በአስቸኳይ ተብለው ነው የመጡት። ሁሉም በተገኙበት አስመርቀዋል። እሳቸው ደግሞ ከፊት ለፊት እንደ ፓትርያርክ ሆነው ተቀምጠዋል። እንግዲህ የብፁ ወቅዱስ አቡነ ማቲያስ የእድሜ መርዘም ጉዳይ ነው አሁን ትልቁ ሳንካና እንቅፋት የሆነው እንጂ ዛሬ ለስራ አስኪያጅነት ብቻ ሳይሆን ብፁ አቡነ ሳዊሮስ ቀጣዩ የኦሮሚያ ወይም የኢትዮጵያ ፓትሪያርክ ይሆናሉ ማለት ነው። እንግዲህ ነገን የሚያውቅ እግዚአብሔር ነው። በዛ መጠን ያሉት እና አትደንግጡ ተብለናል። ከድር አትደንግጡ ብሎናል። እኛም አንደነግጥም። አስቀድመን ነው እኛም የምናውቀው። ዳንኤል ክብረት በሚፈልገው መልኩ እያስኬደው ነው። ብልጽግና የሚመስል ኦሮሞን የሚመስል መንግስት መቀየር አለበት ብለዋል። እንደ ደርግ ጊዜ ፓትሪያርኩን አንቆ መግደል፣ እንደ ወያኔ ጊዜ ፓትርያርኩን ተሰደዱ ማለት አልተቻለም። ሞክረው ሞክረው ሞክረው ብፁዕ ቅዱስ አቡነ ማትያስ ንቅንቅ ፍንክች አልልም ብለው እዚሁ መረጃ ቲቪ ላይ ያለው ታስታውሱ እንደሆነ ቅዱስ አባታችን ቀርበው እኔ ራሴን ቀጥታ ያነጋገርኳቸው ያንን ታስታውሳላችሁ ሁላችሁ። ጸንተዋል። እንግዲህ አሁን ምን እንደሚያደርጓቸው እግዚአብሔር ይወቅ። እኔ ማውቀው ነገር የለም። ቀጣዩ ዝግጅት ግን ያው ሌላ ነገር ይኖራል ብዬ ነው የማስበው። የኢትዮጵያ ቤተክርስቲያን እንግዲህ የሞተ ተጎዳ በሻሸመኔ በሰበ በወለቴ፣ በአሰበ ተፈሪ፣ በሀረር እነዚህ ቅድም ያያችኋቸው ሶስቱ ሊቃነ ጳጳሳት በፈጠሩት ውከትና ረብሻ ምክንያት በፈጠሩት ስርዓተ ቢስ ስራ ምክንያት የብዙ ምእመናን ደም ፈሷል። በቤተ መቅደሱ ውስጥ፣ በቤተክርስቲያን ግቢ ውስጥ፣ በመሰዊያው ፊት ተገለዋል። ካህናት በፌሮ በብረት ተቀጥቅጠው ሞተዋል። የኦሮሞ ፖሊስ እና የኦሮሞ ቄሮ፣ እስላም፣ ዋቄፈታው፣ ፕሮቴስታንት፣ ኦርቶዶክስ ነው የሚባለው በሙሉ ተደራጅቶ በሻሸመኔ ያን እነዚያን ሁሉ ወጣቶች ገለዋል። ደም በደም ሆኗል። ቤተክርስቲያኒቷ በደም ጨቂታለች። ሀገር ነዷል። እንግዲህ ደም ያፈሰሱ ሰዎች ለፕትርክና ተዘጋጅተዋል ማለት ነው። እና ምንድን ነው የምንለው? ዝም ብሎ ለእግዚአብሔር ሰጥቶ ማየት ብቻ ነው እንጂ ምንም የሚባል ነገር የለም። የነዛን ንጹሃን ደም ግን እግዚአብሔር ከነዚህ እጅ ይቀበላል። በምድርም ሊያሳየን ይችላል፣ በሰማይም ደግሞ እግዚአብሔር ፍርዱን ይሰጣል ፍርዱን ይሰጣል። እና ይሄንን ነው ብለው እና ገና ፓትርያርክ ለሚሆን ሰው በስራ አስኪያጅነት እንዳትደነግጡ። ሌላው ጥሩ ነገር ያመጣው ምንድን ነው ያላችሁ እንደሆነ ከዚህ አይኖች ሁሉ ከዚህ በኋላ ወደሚመጡት ነገሮች ነው የሚመለከቱት። ብቃቱ ይለካል። ምን ይላል። ነገር ግን ትንሽ ነገር ለማለት ትግሬ ራሱን አዘጋጅቷል ይመስለኛል። ኦሮሞም ራሱን እያዘጋጀ ነው ይመስለኛል። አማራ ማማ ማራ እንግዲህ እንዳይመጣብኝ ነው እንዳይባለው ግን ብታስቡበት እላለሁ ብታስቡበት እላለሁ። ማሰብ አይከፋ ተዘጋጅቶ መቀመጥ በኋላ ለድርድርም ስለሚመጭ ብታስቡት እላለሁ። እንደ ክፉ ምክር እንዳትቆጥሩት ግን ምንም ማ ምንም ማድረግ አይቻልም። በብቃት ወይም ደግሞ በምናምን ሳይሆን እንዲህ አይነት በመንግስት ቀጥተኛ ትዕዛዝ እከሌን ሹሙ እከሌን ተቀበሉ፣ በእያንዳንዱ ቤት እየገቡ እከሌን ምረጡ ብለው ትንፋሽ አሳጥረው እንትን የሚሉ ከሆነ አማሮቹም ብታስቡበት መልካም ነው ብዬ አስባለሁ ማለት ነው። በዚህ በቤተ ክህነቱ ጉዳይ ያለኝ ይሄ ነው። ብዙውን ነገር ትቸዋለሁ እኔ እንደውም ነቀ ሲሳሙ የላቸውም በብዛት የሚሰሩበት ኢትዮ ቤተሰቦች